መጪው ትውልድ የራሱን ፓዝ ቻርት ማድረግ አለበት። ሺዎችን እየሰዋህ በሚደረግ ነገር ብቻ እኔ ያልኩት ካልሆነ ሌላው አስተሳሰብ ቶታሊታሪያን ነው። ቤተ ክርስቲያን መቆጣጠር የሚፈልግ አስተሳሰብ፣ ዕድር መቆጣጠር የሚፈልግ አስተሳሰብ። ህወሓት ስላደረገው ሌላ ፓርቲን ቢያደረገ ስተት ነው፣ አይሆንም፣ ተቀባይነት የለውም። ለእኔ ወጣቱ ይህን ሳይክል ብሬክ ማድረግ አለበት። የህወሓት ቀሳ ውስጥ ነው የሚሉ ሰዎች አሉ። ቅስናውም የላቸው፣ ቅንነቱም የላቸው ግን እኛ ያልነው ካልሆነ በስተቀር ብሎ አንድም የሚያቀርቡት ሀሳብ የለም። ባይዞ ተፈናቃዮችን ለመመለስ ያመጣኸው ነገር ስህተት ነው ከሚል በስተቀር ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም። ፕላን የላቸው ብቻ ሳይሆን እንዲመለሱም አይፈልጉም። ከነዚህ ሰዎች ጋር ህወሓቱ ሆኖ መኖር እራሱ በጣም አስቀያሚ ነው። ሶ ወጣቱ ኦልሬዲ ጀምሮታል አልኩ። ይሄ ዝም ብሎ አጋጣሚ አይደለም። ጌታቸው ስለመራው ስላልመራው በሚል አይደለም ሌላ ሌላ አስፒሬሽን ያለውም ይሄ መንገድ አምሳ ዓመት ሙሉ አጥፍተውናል። ሚ መጽሐፍ መመራመር የሚችሉ መሪዎች እስከመሩት ድረስ ይነሱ የሚከነ ብዙ ጉለቶቹ ገና በራሁን መሳደብ ብቻ የትግል ስትራቴጂ አድርገው የያዙ ከተቻለ ደግሞ የተወሰነ ነፍጥ ተነስቶ አንድ ነገር ካላደረግን ብቻ የያዙ ሰዎች ይዞ በቀረበበት ሁኔታ ወጣቱን አስፒሬሽን ሊያሟላ አይችልም። የሆነ መሆን ያለበት ወጣቱ የራሱ ባለቤት መሆን መቻል አለበት። አደገኛ የሚሆነው አዲስ ሀሳቦች በጣም ምጠላቸው፣ እኔ እንኳ በእኔ እድሜ ማለት ነው ቀላል አይደለም። ያገለዚህ ያገለግልኩ አዲስ አስተሳሰቦች በሚመጡበት ሰዓት የሚታይህ እንዴት መሰራት እንደማይችሉ ነው። የሪያክሽን አንድ ጸሐፊ ፈላስፋ የልማት ኢኮኖሚክስ ተሪኮፍ ሪያክሽን የሚለው አድሃሪ የሆነ ሀይል ዕድሜ በገፋ ቁጥር ፈልገው አይደለም፣ አድሃሪ ነው ነው በቃ የያዝ ከሆነ ማቆየት ትፈልጋለህ። አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው አዲስ ነገር መስማት አይችልም። ስለዚህ እሱ ምንድን ነው የሚለው አዲስ ነገር ብንጀምር ይላል። የመጀመሪያ ሪያክሽኑ ያጠፋናል ነው የሚለው። አዲስ ነገር ፐርቨርስ ነው የሚሆን ካሰብነው ውጪ ውጤት ያመጣል ይላል። ሁለተኛ አደገኛ ነው ጆፐርድ ይፈጥራል ይላል። ሶስተኛ አድሃሪነት ነው ይሄ ተራማጅ ነኝ ብለህ ብትለውም አድሃሪነት ነው። ከተሸከልክ ግን አደገኝነቱ ለሀገር ብለው ወክለዋለሁ ለምትለው ህዝብ ያንተ ሀሳብ የሚገዳደር ኢቨን መጥፎ ቢሆን ማስተናገድ የሚያስችል አቅም የለም። መጥፎም ቢሆን እኮ መስማት መቻል አለብ እያቃረህም ቢሆን ስድብ መስማት መቻል አለብ እንጂ ለተነሳ መፈክሩ በሙሉ ጠመንጃ መፍትሄ የምታደርግ ከሆነ አይሰራም። የኔን የኔን ጉዶች ብቻ ባነሳለህ እኔ ጋር ያላቸው ልዩነት ምንም አይደለም። በቃ የሚፈርም ፈርመናል። በሆነ አጋጣሚ ጠቅላይ ሚኒስትሩ የኔን ሹመት አይቀበሉም ብለው ተስፋ አድርገው በግልጽ እንደዛ ነው ኮሚኒኬት ያደረጉት ለጠቅላይ ሚኒስትሩ። እንዳትቀበሉ እንደማትቀበሉ እናውቃለን ሌላ አማራጭ አዘጋጅተናል ብለው እንግዳውስ ዘሞመንት ዘሞመንት ስላይትሊ ስትለይ ስላይትሊ በደስቲኔሽን እንኳ አይደለም። ፌዴራል መንግስቱ ጠላታችን ነው ብለን ሁላችንም ተዋግተናል፣ ታግለናል። ደሞን ከፍያ ነው ማለት በብዙ መልኩ ግን ስላይትሊ እኔ አንድ የዘመርኳት እንዴ በእኔ መፈክር ሌላ ወጣት ጦርነት ውስጥ እንዲገባ አልፈልግም ብቻ ነው ያልኩት። እንቺ ነው ያልኩት። ለእኔ ህልውና ሲል ተጨማሪ ዋጋ እንዲከፍል ግን አልፈልግም ነው ሰው በሰላም የምንጨረሰውን ነገር በሰላም ያለን እድል እስክናሟጠጥ ድረስ ፕሪቶሪያ እሱን እድል ነው የፈቀደልን። ለምንድን ነው ወደ ጠመንጃ ኳኳታ የምንገባው የሚል ወጥተህ ሰላም ሰላም የምትለው ማን ጦረኛለ ይልሃል። እኔ ሰላም ነው ያልኩት። ጦረኛ ብዬ ከሰስኩት ሰው የለም። በተግባር ጦረኞች እንዳሉ እያወቅኩም ጭምር ማለት ነው። ይችን ልዩነት ግን ማስተናገድ ስለማይችል ማስወገድ ነው የመረጠው። ነው ማስወገድ፣ ምን አይነት ማስወገድ? ከፓርቲ ማግባር፣ ፊዚካሊ ማስወገድ፣ ይሄ በሀገር ደረጃ ሲገለጽ ምን ያክል አደገኛ ነው የሚለው ማስብ መቻል አለብህ። እኔ ባለፈው ሮማንታይዝ ስናደረገው ዝም ብሎ በቃ ትግላችን፣ ታሪካችን ድንገት ማየት ኢሊሚኔት የማድረግ ኢንሃይንድ ሳይት ራስ ላይ ከደረሰ አንታያቸው ነገሮች ኢሊሚኔት የማድረግ አባዜ ሀሳብህን ለመለወጥ ካለመቻል የሚመነጭ ነው። ስለዚህ ትልቅ አደጋ እንደሚፈጥር ነው። ይሄ ለህወሓት በለው እገሌ የሚባል በለው ብልጽግና እድሜ ሰጥቶት የኔ ሀሳብ ብቻ ነው ካለ የሚያጠፋው ነው። ምንም ጥያቄ የለውም። ይሄ መቀየር መለወጥ፣ በየጊዜው ራስህን እየፈተሽ ከህዝብ ጥቅም ጋር ከዘመን ጋር ራስህን እያቀራረብክ የምትኖርበት ሁኔታ አሁን ያለው ሁኔታ ህወሓት እመራዋለሁ የሚል ወገን ወደ ገባበት መፋጠጥ ደርሷል። በእንደዚህ አይነት ሁኔታ አሁን ሰላሙን አጥብቆ የትግራይን ህልውና በተሟላ መልኩ ለማረጋገጥ ሁሉንም መንገድ ሰላማዊ መንገድ እጠቀማለሁ የሚለው ለውጥ የሚያቀነቅን ኃይል መበተን የለበትም። ስለዚህ ተመልሰ የትግራይ አስተዳዳሪ ለመሆን ተመልሰ የሆነ ነገር የማድረግ ፍላጎት ያለው ሰው በአሁኑ ሰዓት አለ ብዬ አለም ነው ይህን የለውጥ እንቅስቃሴ ግን ኦርጋናይዝድ በሆነ መልኩ መመራት መጪው ትውልድ የራሱን ፓዝ ቻርት ማድረግ አለበት። ሺዎችን እየሰዋህ በሚደረግ ነገር ብቻ እኔ ያልኩት ካልሆነ ሌላው አስተሳሰብ ቶታሊታሪያን ነው። ቤተክርስቲያን መቆጣጠር የሚፈልግ አስተሳሰብ እድር መቆጣጠር የሚፈልግ አስተሳሰብ ህወሀት ስላደረገው ሌላ ፓርቲ ቢያደርገው ስህተት ነው። አይሆንም፣ ተቀባይነት የለውም። ስለ እኔ ወጣቱ ይህ ሳይክል ብሬክ ማድረግ አለበት። የህወሀት ቀሳ ውስጥ ነው የሚሉ ሰዎች አሉ። ቅስናውም የላቸው፣ ቅንነቱም የላቸው። ግን እኛ ያልነው ካልሆነ በስተቀር ብሎ አንድም የሚያቀርቡት ሀሳብ የለም። ባይዞ ተፈናቃዮችን ለመመለስ ያመጣኸው ነገር ስህተት ነው ከሚል ውጭ ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም ፕላን የላቸው ብቻ ሳይሆን እንዲመለሱ አይፈልጉም ከነዚህ ሰዎች ጋር ህወሀቱ ሆኖ መኖር ራሱ በጣም አስቀያሚ ነው ወጣቱ ኦልሬዲ ጀምሮታል እኮ ይሄ ዝም ብሎ አጋጣሚ አይደለም ጌታቸው ስለመራው ስላልመራው በሚል አይደለም ሌላ ሌላ አስፒሬሽን ያለውም ይሄ መንገድ አምሳ ዓመት ሙሉ አጥፍ ተሆናል ሚ መጽሐፍ መመራመር የሚችሉ መሪዎች እስከመሩት ድረስ ይነሱ ከነ ብዙ ጉለቶቹ ደህና ነበር አሁን መሳደብ ብቻ የትግል ስትራቴጂ አድርገው የያዙ ከተቻለ ደግሞ የተወሰነ ነፍጥ ተነስቶ አንድ ነገር ካላደረግን ብቻ የያዙ ሰዎች ይዞ በቀረበት ሁኔታ የወጣቱን አስፒሬሽን ሊያሟላ አይችልም። የሆነው መሆን ያለበት ወጣቱ የራሱ ባለቤት መሆን መቻል አለበት።